ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሄድ። ትናንትና ምሽት የተደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች አሉ። ከነዚህ ጨዋታዎች ጋር በተያዘ መነሳት ያለባቸውን ነጥቦችም ወደ እናንተ የምናደርስ ነው የሚሆነው። ታዲያ አስቀድመን ውጤቶቹን ለማስታወስ ጥረት እናድርግ። ይህንን የአውሮፓ ቻምፒዮንስ ሊግ እንግዲህ ዘንድሮ ማን በበላይነት ያጠናቅቃል፣ ማን የውድድሩ አሸናፊ ይሆናል የሚለው የሁላችንም ጉጉት ነው። ከሊግ ፌዝ ወደ ፕሌይኦፍ፣ ከፕሌይኦፍ ወደ ራውንድ ኦፍ ሲክስቲን ከዚ በኋላ ኳርተር ፋይናል ሰሚ ፋይናል እና ፋይናል የሚደረግ ነው የሚሆነው ከአንደኛ እስከ ስምንተኛ ያለውን ደረጃ ይዞ ለማጠናቀቅ የተሻለ ድል ባላቸው ክለቦች መካከል ትናንትና የተደረጉት ጨዋታዎች በጉጉት የተከታተልናቸው ናቸው ከጨዋታዎቹ ጋር የተያዙ ነጥቦችን ማንሳታችንን እንቀጥላለን ግን አስቀድመን ጨዋታውን ላልተከታተሉ ውጤቱን የማስታወስ ስራ እንስራ ስፓርታ ፕራና አርሰናል ያደረጉ ጨዋታ በአርሰናል አሸናፊነት ተጠናቋል አርሰናል ይህንን ጨዋታ ሶስት ለዜሮ በሆነ ውጤት ነው የረታው ሜሪኖ ነው ሁለት ጎሎችን ኮፓ ኦሳካ በፍጹም ቅጣት ምት ያስገባው ጎል አለ። ይሄ እንግዲህ በአውሮፓ ቻምፒየንስ ሊግ የአርሰናል አራተኛ ድሉ ነው። አራቱንም ሲያሸንፍ ምንም ጎል አልተቆጠረበትም። ሌላ ሶስት ነጥብ፣ ሌላ ክሊንሺት፣ ሌላ ድል ነው ለአርሰናል እየሆነ ያለው። ናፖሊ ከአይንትራክ ፍራንክፈርት ጋር ዜሮ ለዜሮ በሆናቸው ውጤት ጨዋታቸውን አጠናቀዋል። ቶተናም ሆትስፐርስ ከኤፍሲ ኮፐንሃገን ቶተናም ነው አራት ለዜሮ በሆነ ውጤት እያሸነፈው ምንም እንኳን የቶተናም የዘንድሮ የውድድር ዓመት በፕሪሚየር ሊጉ መሻሻል ያለበት ቢመስልም ከነጥብ መሰብሰብ አንጻር አሰልጣኝ ቶማስ ፍራንክ ግን ጫና ውስጥ ውስጥ ናቸው የሚሉ መረጃዎች ሲወጡ ነበር። በተለይ ቶተናም በሜዳው በቶተናም ስቴዲየም የሚያደርገው ጨዋታ በውጤት የታጀበ አልነበረም። ትናንትና ግን በቻምፒዮንስ ሊግ አራት ለዜሮ በሆነ ውጤት አሸንፎ እንዲህም መሆን እንችላለን ያለ ይመስላል። በጉጉት ሲጠበቅ የነበረው የፓርክ ደ ፕራንሱ የፒኤስጂ እና የባየር ሚዩኒክ ጨዋታ በባየር ሚዩኒክ ሁለት ለአንድ አሸናፊነት ተጠናቋል። ባየር ሚዩኒክ ጥንካሬውን ያየንበት ጨዋታ ይመስለኛል። ሉዊስ ዲያንስ በዚህ ጨዋታ በቀይ ካርድ ከሜዳ ወጥቷል። እንደዚሁ ሊቨርፑል ከሪያል ማድሪድ አንድ ለዜሮ በሆነ ውጤት ያሸነፈው በማካሌስተር ብቸኛ ጎል ሊቨርፑል ነው። ሊቨርፑል በጣም ይፈተንባቸዋል የተባሉ ሶስት ተከታታይ ጨዋታዎች ነበሩት አስቶን ቪላ ከሪያል ማድሪድ እንደዚሁም ደግሞ በሳምንቱ መጨረሻ በኢትሃድ ስቴዲየም ከማን ሲቲ ጋር የሚያደርጋቸው ጨዋታዎች ናቸው። እነዚህ ሶስት ጨዋታዎች ባለፉት አራት ጨዋታዎች የመሸነፉን ጉዳይ ከግምት ውስጥ በማስገባት ለሊቨርፑል እና ለአርነ ስሎት የበለጠ የሚፈተኑበት ይሆናል ተብሎ ተጠብቆ ነበረ። ነገር ግን ሊቨርፑል ሁለቱን ጨዋታዎች አሸንፏል። ከአስቶን ቪላን አሸነፈ። ከዛ በኋላ ደግሞ እንደገና ትላንት ሪያል ማድሪድን አንድ ለዜሮ በሆነ ውጤት መርታት ችሏል። ስለዚህ የቀረው ሶስተኛው ፈተና እሁድ ከማንቸስተር ሲቲ ጋር የሚደረገው ጨዋታ ይሆናል። ዩቬንቱስ ከስፖርቲንግ ሊዝበን አንድ ለአንድ፣ እንደዚሁም ደግሞ አትሌቲኮ ማድሪድ ኡኒየን ግሎሲየን ሶስት ለአንድ በሆነ ውጤት አሸንፏል። ይኸው የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ቀጣይ ጨዋታዎች ዛሬ ሁለት ጨዋታዎችን ሁለት ሰዓት ከ አርባ አምስት ላይ ያከናውናል። ቼልሲ ከካራባክ ጋር የሚያደረገው ጨዋታ ነው። ይሄ ከሜዳ ውጭ ለቼልሲ የሚደረግ ጨዋታ ነው። ከዛ ውጭ ግን ትልቅ ጨዋታ ኢንተር ሚላን ምንም ትልቅ ጨዋታ የለም። ቦሩሺያ ዶርትሙንድ ከማንቸስተር ሲቲ ካላን በስተቀረ ሌሎቹ ጨዋታዎች ያን ያህል ከባድ የሚባሉ አይደሉም። ክለብ ብሩዥ ባርሴሎናን ያስተናግዳል። እነና ሚኒያማን እነ ማርክስ ራሽፎርድን ማየት እንፈልጋለን ለሚሉ ሰዎች የሚሆን ነው። ስለዚህ እነዚህ ትናንት የሆኑ እና ዛሬ የሚከናወኑ ጨዋታዎችን በተመለከተ መረጃዎችን ስንሰጥ የምናገኛቸው ሀሳቦች ናቸው። ግን ቀጠል አድርገን ደግሞ ትናንት ባየናቸው ጨዋታዎች ላይ ሀሳብ መለዋወጣችንን እንቀጥል። አሁንም በአርሰናል አለመገረም ይቻላል አይቻልም? በእውነት ለመናገር የሚቻል አይመስለኝም። ትላንትና ያየነው የሜዳ ላይ እንቅስቃሴም የበለጠ በአርሰናል ሁኔታ እንድትገረም እንድትደነቅ የሚያደርግህ በተለይ ደግሞ የአርቴታን ውሳኔዎችም እንድታደንቅ የሚያደርግ እንደሆነ በደንብ ነው ያስተዋለ። የተኞቹን ውሳኔዎችን አደንቅ? ቀያሪዎቹን ተጫዋቾቹን በምን መንገድ እንደሚጠቀም እሱን ስታይ፣ ነገሮችን ለማስተካከል የሚያደርጋቸውን ሂደቶች ስታይ፣ እንደገና ደግሞ ተጫዋቾቹ በጨዋታው ላይ አሸንፎ ለመውጣት ያላቸው ፍላጎት እያንዳንዱ ተጫዋች ማለት ነው ተቀይሮ የገባውም ጨዋታ ሜዳ ላይ የቆየውም ተጫዋች ያላቸው ፍላጎት እኩል መሆኑን ስታይ እና ለቡድኑ ጥቅም ለመስጠት ያላቸውን ነገር በሙሉ የሚያደርገው መሆኑን እንደዚህ ስታይ፣ አሁንም እየተደነቅ መቀጠል ነው የምትችለው፣ ሌላ ነገር አይደለም። ትላንትና አሁን መጀመሪያ ጨዋታው ከመደረጉ በፊት እንዲሁ ስናየው ከስላቫ ፕራግ ጋር የሚደረገው ጨዋታ ለአርሰናል ቀላል ነው ብለን ተናግረናል። በእርግጥ ከጨዋታው በፊት አርቴታ ይሄ ጨዋታ ከባድ ነው ብሎ የተናገረ ቢሆንም እሱ የተናገረባቸው የክብደቱን ጉዳይ በተመለከተ አንደኛ በከፍተኛ አቲቲዩድ ላይ የምናደርገው ጨዋታ ነው ብሎ ነበር የተናገረው። ከዛ በተጨማሪም ደግሞ ስምንት ውስጥ ገብተን ለማጠናቀቅ የምናደርገውን ጉዞ የበለጠ ቀላል ስለሚያደርግልን እንደዚሁ ቀላል ጨዋታ ብለን የምንመለከተውና የምናልፈው አይደለም ብሎ ተናግሮ ነበር። ግን ጨዋታው ሲጀምር አድማጮች ይህንን ጨዋታ ያዩ ካሉ የመጀመሪያዎቹ አስር አስራ አምስት ደቂቃዎች ላይ በጣም በቃ የሚገርም ፍላጎት ያሳዩ የነበረው ትልቅ ኢነርጂ የነበራቸው የስላቪያ ፕራ ተጫዋቾች ናቸው። ግን ያስታውቃል ያስታውቃል እንደማይዘልቅ። ይህንን ያክል ጉልበት እያወጣ ሙሉ ዘጠና ደቂቃ ለመጫወት በጣም እንደሚከብዳቸው ትረዳለህ። ያንን እንቅስቃሴ ደግሞ አርሰናል የተቆጣጠረበት መንገድና ነገሮቹን ረጋ ብለው አይቶ ብልጫቸውንም ያሳዩበት እንደሆነ እረዳለሁ። ከዛ በኋላ ጨዋታውን አርሰናል በፈለገው መንገድ ነው የተቆጣጠረውና ያስኬደው ብዬ ነው ማስበው። ግን ጨዋታው ላይ ደግሞ ትኩረት የሚስቡ ጉዳዮች ነበሩት አንደኛ በድጋሚ የአርሰናልን ይሄ የስኳድ ጥልቀት በየጨዋታዎቹ ላይ ያየን እንድንገረም የሚያደርጉ ሁኔታዎች እንደነበሩ አስተውያለሁ። ለምሳሌ ኢዜ የመጀመሪያ ተሰላፊ አልነበረም። እነ የኮርሽ ተጎድተው ጨዋታው ላይ ማርቲኔሊ በጉዳት ምክንያት ጨዋታው እንዳለፋቸው እናቃለን። እነ ሂንካፔ የጀመሩበት ጨዋታ ነው። ካላፊዮሪም ጨዋታው ላይ የለም። እነዚህን እነዚህን ስታይ በቃ ድጋሚ አርሰናል ባሉት ተጫዋቾች የበለጠ እየተማመነ ተቀያሪ ወንበር ላይ በሚቀመጡትም የቀዳሚ ጀማሪ ሆነው በሚጫወጡት ተጫዋቾችም ምን ያክል ትልቅ እምነት እንዳለው እና እኩል ደግሞ አገልግሎት የሚሰጡ መሆኑን ምታይበት ነው። አሁን የሂንካፔን አጫዋወት ትላንትና ስናይ ከቡድኑ ጋር ረጅም ጊዜ ያሳለፈ ከተጫዋቾቹ ጋር ያለው መናበብ የሚደንቅ መሆኑን ያየንበት ነው። ስለዚህ አሁንም ቅድም እንዳልነው አርሰናል በየጨዋታዎቹ ላይ የሚያደርገው እንቅስቃሴና እንደገና ያንን ውጤት ለማስጠበቅ ደግሞ የሚወሰደውን እርምጃ በጣም ትልቅ ሆኖን ያየውት፣ ስሜት የሚገዙ ነገሮችም ነበሩት። ለምሳሌ የሜሪኒዮ ሁለት ጎል ማስቆጠር ሌላ ነገር ነው። እሱም እንደምታቁት እኔ የዘጠኝ ቁጥር ተጫዋች አይደለሁም ወይም ትክክለኛ አጥቂ የሚባል ተጫዋች አይደለሁም። ግን በተፈለግኩ ጊዜና ያንን አገልግሎት መስጠት ባለብኝ ጊዜ ግን በጣም ደስ ብሎኝ መቶ ፐርሰንት ነው ያንንም አድርገው ብሎ አስተያየት የሰጠበት ነው። መጨረሻ አካባቢ ጨዋታው ሊያልቅ ላይ የፍጹም ቅጣት ምት ተሰጥቶ ነበረ ለስላቪያ ፕራ፣ እና የነበረው ግብ ግብ በጣም ነው የሚገርመው። ሁለት ነገር ነው፣ አንደኛ አርሰናል ጎል እንዳይቆጠርበት ምን ያክል ጥረት እንደሚያደርግ ሁለተኛ ደግሞ በስላቪያ ፕራ በኩል ባናሸንፍም እንኳን አርሰናል ላይ ጎል እናግባ የሚል ፍላጎት እንደነበራቸው በደንብ የምትረዳበት አይነት ነገር ነው። ከዛ በኋላ በቫር ቼክ ተደርጎ ነው የፍጹም ቅጣት ምት የሚያሰጥ እንዳልሆነ የተገለጸውና ያም ሲወሰን የነበራቸው ደስታ በጣም ትልቅ ነው። ስለዚህ አሁንም በክሊንሺት ጨዋታን በበላይነት በማሸነፍ በመቆጣጠር እና በብልጠት መሄዳቸውን እንደቀጠሉ ነው የአርሰናል ተጫዋቾች። እሺ፣ ልክ ነው። አሁን የተነሱት ነጥቦች በሙሉ ትክክል ናቸው፣ ግን ለእኔ የሚገቡኝን ነገሮች ለመጨመር ያህል ነው። አንደኛው እንደነ ሂንካፒ አይነት ተጫዋቾች አሁን በአርሰናል ቤት ውስጥ ማንም ቢቀላቀል አብዛኛው ተጫዋቾች ላይ የሚንጸባረቀውን ስሜት ኦውን ለማድረግ ያ እንዲጋባባቸው ለማድረግ ግዴታ ይመስለኛል። በአብዛኛው የአርሰናል ነባር ተጫዋቾችም እንደዚሁም ደግሞ በአዳዲሶችም ተጫዋቾች ላይ ያለው ስሜት ቁጭት ነው። የተሻለ ነገር የማድረግ በጣም ጠንካራ ፍላጎት አለ። በእያንዳንዱ ጨዋታ ላይ አብዝቶ ልክ ለመሆን መጨነቅ አለ። አሰልጣኙ በጣም ኦብሴሲቭ ነው። እነዚህ እነዚህ ነገሮች አንቺ አዲስ ተጫዋች ነሽ፣ ወደ ቡድኑ ስትቀላቀና የአርሰናል ስትሆኚ እንዳይጋባቡሽ የማድረግ እድል የለሽ፣ ምክንያቱም እያንዳንዱ ሰው ላይ የሚታየው የትጋት ስሜት እያንዳንዱ ሰው ላይ የሚታየው ፐርፌክት የመሆን ጉዳይ በቀላሉ ነው የሚገባብሽ። ነገር ግን አሁን በተረበሸ መረጋጋት ባቃተው ለቁጥጥር ባስቸገረ መልበሻ ቤት ውስጥ በሆነ የምትገቢው ግን የሆነ ተጨማሪ ረባሽ ለመሆን ደግሞ እድል ሊኖርሻል፣ ወይም ቢያንስ ወዲያው ግዴለሽ ለመሆን ነገሮች ምንም እንዳይመስሉች ለማድረግ ጥረት አድርጌ ያለሽ ወደዛ አይነት ወደ መዘናጋቱ ትሄጃለሽ። አሁን ግን ሂንካፔም በዩ ሌሎቹ የአርሰናል ተጫዋቾች ነባሮቹ ቢሆኑ እንደዚህ አልፎ አልፎ የሚመጣው እድልም ሊመጣ የሚችለው በጣም በጣም የተዘጋጀሽ ከሆነ ብቻ ነው አለበለዛ እንደዚህ ስል በሆኑ ተጫዋቾች መካከል ሌላውን አስቀምጦ ለአንቺ የመጫወት እድል የሚሰጥ ማንም የለም ምንምም ያንን የማድረግ ምክንያትም የለም እውነት ለመናገር ስለዚህ ለዛ የተሻለ የሚሆነው ነገር ምንድን ነው ዩ ሀቭ ቱ ቢ ሬድ ዩ ሀቭ ቱ ጊቭ ሀንድረድ ፐርሰንት ሁሌም ቢሆን መቶ ፐርሰንት ለመስጠት ትገደጃለሽ እና አሁን በነዚህ አይነት ነገሮች ከዚህ በኋላ በአርሰናል ለመገረም ምክንያት የሚኖረን አይመስለኝም፣ ለኔ ምክንያቱም የሚገባ ታታሪነት፣ የሚገባ ልክ የመሆን ፍላጎት ስላለ አርሰናል ቤት ለማለት ፈልጌ ነው። ስለዚህ የእነ ሂንካፔም ሆነ የሌሎቹ ተጫዋቾች በዚሁ ተመሳሳይ አውድ ውስጥ ሲገቡ በቃ ራሳቸውን በጣም ከፍ ባለ ደረጃ ካላዘጋጁ በስተቀረ የሚረሳ ተጫዋች ይሆናሉ። አሁን አርሰናል ቤት ታሪክ ሊሰራ ነው። እዚህ ታሪክ ሲሰራ ደግሞ የታሪኩ አካል መሆን ማንም ይፈልጋል። ለምሳሌ የአርሰናል የቀድሞ ተጫዋቾችን ሲያስተዋውቁ በሆነ ምክንያት እነሱ ሲጋበዙ በሆነ ምክንያት እነሱ ሲያነጋግሩ ከሚነሱት ነገሮች መካከል አንደኛው በ2003 2004 አርሰናል ምንም ሳይሸነፍ ዋንጫ ሲበላ የቡድኑ አባል ነበር ተብሎ የሚገለጸው አለ። ኦነር ነው ያንን ያደረገው ቡድን አባል ነኝ፣ እዛ ነገር ውስጥ ድርሻ አለኝ፣ ይሄ ነገር ሲሰራ የራሴን አስተዋጽኦ አድርጌያለሁ ማለት በቃ ትልቅ ነገር ነው። ትልቅ ታሪክ፣ ማንም ያላደረገውን በፕሪሚየር ሊግ ዘመን አርሰናል ሲያደርግ፣ ያ ነገር የመደረጉ ምክንያት አንዱ እኔ ነኝ ብሎ ማለት ማለት ነው። ስለዚህ አሁንም በዘንድሮ የውድድር ዓመት በእኔ እምነት እስካሁን ባለኝ ክትትል አርሰናል ቤት ታሪክ ሊሰራ ነው እና የሚሰራው ታሪክ ውስጥ ጎልተው የሚወጡ ተጫዋቾች አሉ፣ ግን ደግሞ የቻልሽውን ያህል ድርሻ እንዲኖርሽ ታደርጊያለሽ። የታሪኩም ተጠቃሽ መሆን ትፈልጊያለሽ። ስለዚህ ከዚህ ውጭ የመሆን እድል የለም። ስለሚቆጣጠሩሽ ምናምን ስለሚያተጉሽ ብቻ ሳይሆን አብዛኛው ትጋት ላይ ስላለ ለመዘናጋት ምቹ ነገር የለም ነው። ሁለተኛው በጣም ጠቃሚ ብዬ የምለው ነገር እኔ አሁን ሜሪኖ አሴ ስትራይከር ወይ አሴ ነምበር ናይን ተጫውቱ አያውቅም ምናምን የሚለው ነገር ኦልድ ፋሽን አሁን ለእኔ ምክንያቱም እዛ ቦታ ላይ ባለፈው የውድድር አመት ካህቨር ሲጎዳ ኤፊሽንት መሆኑን አሳይቷል። ይሄ ልጅ እዛ ቦታ ላይ የሰጠው አገልግሎት ካህቨር ሲሰጥ ከነበረው ጋራ ለማነጻጸር የተገደድንበት እንደ ሜሪኖ አይገርም ምናምን የምንለበት ያኔ የመጀመሪያ ጊዜ ዘጠኝ ቁጥር ቦታ ላይ ተጫዋት ምናምን ሲባል እሱ ራሱ ከሰፈር የጎዳና ላይ ጨዋታዎች ውጭ ዘጠኝ ቁጥር ቦታ ላይ አጥቂው ጎል አስቆጣሪ ምናምን የተጫዋች አላቅም ነው የሚል የነበረው ግን አርሰናል ካሉት ሁሉ ተጫዋቾች መርጦ ለምን እሱን በሜክሽፍት ስትራይከርነት እንዲጫወት አደረገው ስትይ ያየው ነገር ቢኖር ነው። ያየው ነገር ደግሞ ለአርሰናል ፍሬ አፍርቷል። አሁን አደለም፣ ትናንት ሁለት ኮል ስላገባ አደለም፣ ባለፈው የውድድር ዓመትም ይሄ ልጅ አሴ ሚድፊልደር ሲጫወትም ያለው ኳሊቲ አለ። እንደገና ደግሞ አሴ ስትራይከር ሲጫወትም ያለው ኳሊቲ አለ። ስለዚህ ይሄንን በመረዳት ከሌሎቹ ሁሉ ተመርጦ አንተን ነው እዚህ ቦታ ላይ የምጠቀምህ ሲለው አሰልጣኙ አምኖበት ከሆነ ይሄንን አመኔታ በእኔ እምነት ሞሪኖ መልሷል። ሜሪኖ ይሄንን ከመለሰ ደግሞ መታመኑ መቀጠል መቻል አለበት ነው የምለው። ለአርሰናል የበለጠ ውጤታማነት ከክፍት የጨዋታ እንቅስቃሴዎች ጎል ለማስቆጠር ለተጋጣሚዎቹ የማጥቃት እንቅስቃሴ የበለጠ አስቸጋሪና ፈታኝ እንዲሆን ከተፈለገ በእኔ እምነት የኮሬሽ አውቶማቲክ መሆን የለበትም። ማሰላለፍ ላይ ብዬ ነው ምለው ሜሪኖን ከግምት ውስጥ ማስገባት ከሀያበርት እስኪድን ድረስ ጋብርኤል ሄሱስ ወደ ሜዳ እስኪመለስ ድረስን አርቴታ እዛ ቦታ ላይ አማራጮች እንዳሉት አውቆ በአማራጮቹ ለመጠቀም እስኪወስን ድረስ የሆነ ነገር ለማሰብ ሜሪኖ እድል የሚሰጥ ይመስለኛል። አንዳንዴ በሆኑ ተጫዋቾች መጎዳት ውስጥ እንደዚህ ያሉ ድሎች ይመጣሉ ለአንዳንድ ተጫዋቾች በእርግጠኝነት የኮሬሽ ጉዳት ባያጋጥመው ኖሮ ሜሪኖን ትናንትና በዛ አይነት ቦታ ላይ ሲጫወት አናየውም። በቃ ሜሪኖን ትቶ የኮሬሽ የኮሬሽ የኮሬሽ እያለ ነበረ አርቴታ የሚቀጥር የነበረው። ስለዚህ ሜሪኖስ ጉድ ኦፕሽን ይሄንን በተደጋጋሚ ለስፔንም ለአርሰናልም እያረጋገጠ ስለሆነ ለመታመን የሚያበቃ ጉብዝና አሳይቷል በዘጠኝ ቁጥር ቦታ ላይ ቢሰለፍም የሚል ነገር አለኝ። ይሄ ለአርሰናል ተጨማሪ ጥንካሬ እንጂ የአርሰናል የድክመት ሰበብ ይሆናል ብዬ አላስብም። ከዚህ በኋላ ነው ሜሪኖን እዛ ቦታ ላይ ቢያስቀምጠው ፤ ሶስተኛው የኔ ኢምፕሬሽን የአርሰናል ተጫዋቾች ፍጹም ቅጣት ምቱ ሲሰጥባቸው ያሳዩት ሪያክሽን ነው። ስላቪያ ፕራህ ያ ፍጹም ቅጣት ምት ሲሰጠው የጨዋታውን ውጤት ለማቀራረብ እድል ያገኛል በቀሩት ደቂቃዎችም የሚሞከረውን ያህል ይሞክራል ጥረት ያደርጋል ምናምን ይህ ልክ ነው ናችሯል ነው ግን አት ዘ ሴም ታይም ይህንን ቁም ነገር አድርጌ መውሰድ እኔ አልችልም እኔ ቁም ነገር ለእኔ በጣም የገነነ ቁም ነገር የሆነብኝ የአርሰናል ተጫዋቾች ስሜት ይሄ በህይወትና በሞት መካከል ያለ ይሄ የሰርቫይቫል ኮስችን ላይ ያለ ጣር ላይ ያለ ቡድን ተጫዋቾች የሚያደርጉትን አይነት ተማጽኖ የሚያደርጉትን አይነት ውትወታ ዳኛውን ሲወት ውቱ ሳይ፣ ጌሙን እኮ ተቆጣጥረውታል። በጌሙ ላይ አርሰናል የፈለገውን ነገር ማድረግ ይችላል። የሚያስፈልገው ጎል አራት ቢሆን አራት ማግባት ይችላል። የሚያስፈልገው ከአንድ በላይ እንዳያገቡም ከሆነ ከአንድ በላይ እንዳያገቡ ማድረግ የሚያስችል የመከላከል አቅም አለው። ግን በተለይ ጋብሪኤል ማጋሌሽ ቡካዮ ሳካ አምበል ስለነበረ ነው ጋብሪኤል ማጋለሽ ዳኛው ጋር ያንጸባርቅ የነበረውን ስሜት የሌሎቹ አርሰናል ተጫዋቾች በእርስ በርስ መነጋገር ውስጥ ከረጅም ጊዜ በኋላ አርሰናል ጎል ሊገባበት መሆኑን ማየትም መቀበልም ማስተናገድም አልፈለጉም። እንኳን ሪጎሬው ተሰጠ፣ አርሰናል ላይ ነው ያልኩት፣ ያንን ስሜት አናይም ነበር። እየገመትን እኮ ነበረ፣ እየተነጋገርን ነው። አሁን የክሊንሺት ጉዳይ ለአርሰናል ተጫዋቾች ትልቁም ነገር ሆኗል። ለዛም ይተጋሉ። እንኳን ላለመሸነፍ ይቅረና ነው ብለሽ አለመሸነፍ አንድ ነገር ነው፣ ግን ለዛ ጎልም ቢሆን እንዳይገባባቸውና ጎል ሳይገባባቸው የሚጨርሷቸው ጨዋታዎች ቁጥር እየጨመሩ እየጨመሩ አንድ የተለየ የሚደንቅ ታሪክ መስራት ይፈልጋሉ ያርሰናል ተጫዋቾች እና ያንን ለማድረግ ፍላጎት እንዳላቸው ፍንጮች ነበር ስናየ ነበሩ። ለእኔ የትናንትናው ጨዋታ በተለይ የነ ጋብርኤል ማጋሌሽ ስሜት ፍጹም ቅጣት ምቱ ሲሰጥ ጎል ሊገባ ነው የሚለው የመደናገት፣ የመቆጣት፣ የመቅር፣ የመሳኘት ስሜታችሁ ልክ ፍጹም ቅጣት ምቱ ልክ ናችሁ የሚያሰጠ ነው። አላገኘሁትም ቤን ዋይት እግሩን ሲያነሳ እንደውም የመታው የስላቪያ ፕራግ ተጫዋች ነው፣ ምናምን ምናምን ተብሎ እንዲህ ሲሉ ዳኛው በቃ ፍጹም ቅጣት ምቱ ተከልክሏል ሲባል፣ ወ ሰምቲንግ ኤልስ ላርሰናል። ስለዚህ ክሊን ሺት ቁም ነገር ነው። አርሰናል ቤት ታሪክ መስሪያ ነው። ትልቅ ነገር ላርሰናል የማድረጊያ መንገድ ነው። እመኚኝ፣ በጣም በእርግጠኝነት ነው ነገሮች ሳምንት ይህንን ሳይባቸው ከ2003/2004 የውድድር ዓመት ጋር የሚያያዝብ ይነገራል። 2003/2004 አርሰናል በሂሳብ ስሌት ዋንጫ መብላቱን ካረጋገጠ በኋላ የተወሰኑ ቀሪ ጨዋታዎች ነበሩ። እነዛ ጨዋታዎች ላይ ስህተት መስራት ዋንጫ ማንሳቱን ያላረጋገጠ ቡድን ተጫዋቾች ባህሪ ነው። ይሄ ጨዋታ ለእኛ በጣም ወሳኝ ነው፣ ምክንያቱም ዋንጫው ልናሸንፍ የምንችልበትን እድል ይሰጠናል የሚል ስሜት ላይ ያሉ ተጫዋቾች አሉ አይደል? እንደዛ አይነት ስሜት እንደዛ አይነት ቁጣ ነበር ይታየ ነበረው እና ያ እስካሁን ድረስ ሰዎች ይነጋገሩበታል፣ እስካሁን ድረስ እንደተለየ ነገር ያነሱታል። አርሰናል ጎል ኮንሲድ ማድረግ አርሰናል በቀጠሉት ዋንጫ ማሸነፉን ካረጋገጠ በኋላ በቀጠሩት ጨዋታዎችም ላይ ምንም አይነት ለሽንፈት የሚደርግ ስህተት ላለመስራት በተጫዋቾቹ መካከል ቬንገር በቀስራ ፈት ሆነው ነበር። ተጫዋቾቹ እርስ በርሳቸው አንዱ ሌላው ሞቲቬት ያደርግ ነበር ይሄ ድል ሊያመልጠን አይገባም፣ ይህንን ታሪክ መስራት አለብን በሚል ማለት ነው። ታሪክ መስራት ትልቅ ነገር ሰርቶ የማለፍ ጉጉት አለ እና ያንን ዘመን ያስታወሰኝ ሆኖ ነው ያገኘሁትና አርሰናል እኔ እንግዲህ አሁን አንዳንዴ ቃላት የሚያስጨርስሽ ተጫዋች አለ፣ ቃላት የሚያስጨርስሽም ክለብ ደግሞ አለ። በዚህ ሰዓት ቃላት የሚያስጨርስሽ ቡድን አርሰናል፣ ምን ልበል አሁን? ስለ አርሰናል የእውነት ለመናገር ምንድን ነው ምን ምን ከዚህ በፊት ያላልኩት ምን ልበል? አሁንም እንደገና መጥቼ ሌላ ድል፣ ሌላ ክሊንሽ፣ ሌላ ሶስት ነጥብ። አርሰናል በአራት የአውሮፓ ቻምፒዮንስ ሊግ ጨዋታዎች በሊግ ፌዝ ምንም አልተሸነፈም። እንኳን ሊሸነፍ ጎል አልገባበትም። ምናምን ልበል ብያለው። ምን ልበላ? ሲሪየስሊ ነው ከበርንሌ ጋር ከተጫወተ በኋላ ነገሩን ሳየው ፈርስታፉን እና ሰከንዳፉን ሳየው የገባኝ ነገር ቢኖር ፈርስታፍ ላይ ጨዋታውን ለማሸነፍ ሰራ፣ ሰከንዳፍ ላይ ጌሙን ለመቆጣጠር ሰራ። ጨዋታውን ማሸነፍን ሲፈልግና እዛ ላይ ሲሰራም ውጤታማ ነው። ጌሙን ስለመቆጣጠርና ውጤቱን ስለማስጠበቅ ሲሰራም እዛ ላይ ውጤታማ ነው። እና ምን አለን አርሰናል እንደ ልቡ ነዋል። የፈለገውን የሚያደርግ ቡድን ሆኗል። አይ ቆይ እዚህ ፈርስታፉ ላይ ለማሸነፍ ምን ችለውን በሙሉ አድርገን ጎሎች እናስቆጥር ምናምን ሲል ያንን ያረጋል። ጎል ሲፈልግ ጎል ያገኛል ማለት ነው። በቃ አሁን ዋናው ነገር ጌሙን ተቆጣጥረን ውጤቱን አስጠብቀ መውጣት ነው ሲል ያንን የሚያረጋል። ትናንትናም እንደዛ ነው ያየሁት። ልክ ነው። ተመሳሳይ ነገር ነው። በየጨዋታዎቹ ላይ ኮንሲስተንሲ የሚባለውን ነገር በጥሩ መንገድ ማለት ነው በማሸነፍም እንደገና ጨዋታውን በመቆጣጠርም ኮንሲስተንት ሆኖ አርቴታንም እንደገና ተጫዋቾቹንም እየተመለከትናቸው ነው። እና የሚገርም ነው ግን የተፈጠረው ስሜት እንዳልከው በበርንሊ ጨዋታም ላይ ጎል እንዳይቆጠርባቸው የመጨረሻዎቹ ደቂቃዎች ላይ እያደርጉ የነበረውን ትግል አንስተን ነበር ትላንት በነበረው ፕሮግራማችን ላይ። እንደገና አሁንም ትላንትና ምሽት በነበረው ጨዋታም ላይ ደግሞ የተመለከትነው ነገር ያንን የበለጠ የሚያጎላ ሆኖ ነው ያየነው። ስለዚህ ተጫዋቾቹ ራሳቸው በቃ እዚህ ላይ በጣም ኮሚትድ ሆነው እየሰሩ እንደሆነ አይተናል። አሁን አንድ ሌላ የሚነሳው ነገር አርሰናል ብዙ ተጫዋቾች የተጎዱበት ክለብ ነው ተወደደም ተጠላ። ግን ያንን እንዳናስተውል፣ ያንን የበለጠ ቦታ እንዳንሰጠው የሚያደርግ ዞጎር ስለነበረ የመጡት ተጫዋቾችም ደግሞ ውጤታማ ስለሆኑና ከቡድኑ ጋራ ቶሎ ስለተቀናጁ ክፍተት አልተፈጠረም። ለተጎዱ ተጫዋቾችም ደግሞ ወይኒ ገሌ ቢኖር እኮ ብለን አስተያየት የሰጠንበት አጋጣሚ የለም። ግን አሁን ከ ኢንተርናሽናል ብሬክ በኋላ አብዛኞቹ ተጫዋቾች ይመለሳሉ ተብሎ ነው የሚጠበቀው። ለምሳሌ አሁን የካይ ሀቨርተስ ጉዳይ ገብርኤል ሶስም የተወሰነ ጊዜ ቢቆይ ነው እንጂ ይመለሳል። ማርቲኔሊ እንደገና የኮሬሽ እነዚህ እነዚህ ተጫዋቾች ማዱወኬ እነዚህ እነዚህ ተጫዋቾች ይመለሳሉ፣ ኦዲጋርድን ጨምሮ ማለት ነው። እነዚህ ተጫዋቾች ነው መረጃ ኖኒ ማዱወኬ ኦዲጋርድ እና ካሃቨርስ ለቶተናም ጨዋታ ለመድረስ በጣም እየለፉ ነዋል። ከኢንተርናሽናል ብሬክ በኋላ ቶተናምን ሲገጥሙ ለአርሰናል ራሳቸውን አቬለብል ለማድረግ እየለፉ ነዋል። አዎ እና እንደዚህ አይነት ነገሮች ተጫዋቾች፣ በቃ ጥሩ የሚባሉት ተጫዋቾች ይመለሳሉ ተብሎ ይጠበቃል። እነዚህ ተጫዋቾች ሲመለሱ ሌላ የተለየ አርሰናል የምንመለከትበት እድል ይኖራል። አይለም ታስተባለህ የለም። እኔ አሁን ጥሩ የሚባሉ ተጫዋቾች ናቸው እነዚህ። ግን ጥሩ ያልሆነ የለም። አሁን አርሰናል ቤት መስ አቃቂር የፈለግሽውን አውጭና ዘንድሮ ትንሽ ገሌ ነው ደስ ማይለው እምትይው ኦንሊ ፐርሰን፣ እኔ የማጠራው የኦኮሬሽን ነው። በሌሎቹ የአርሰናል ተጫዋቾች ስታንዳርድ ገና ያልመጣልኝ እሱ ነው። ለእሱ ኤክስኪውዞችን ልሰጥ እችላለሁ፣ ምክንያቶችን ልሰጥ እችላለሁ። ግን በቃ ሌሎቹ ላይ ግን ምንም ምንም ምንም ምንም የማወጣው ነገር የለም ምንም የማወጣው ነገር የለም። ልቀ ማጠል ካልኩኝ ጨዋታዎችን የሚያሸንፉበት መንገድ ላይ ነው አስተያየት ሊሰጥ የምችለው ልቀ ማጠል ካልኩኝ ነው። እሱ የአሁኑ አርሰናል ግን ለኔ ኤክሰፕሽናሊ ግሬት ነው። በጣም በጣም በጣም በጣም ከባድ ቡድን ነው። ሚለውን ብናነሳ ነው የተሻለ የሚሆንም ይመስለኝ። ሸገር ስፖርት ዊዛ በበገደ የዩቲዩብ ቻናልን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ላይክ በማድረግ ሊንኩንም ለሌሎች በማጋራት በቤተሰብ ብዛት እንድንጨምር እንደዚሁም ሸገር ስፖርት ብዙ ሰዎች ጋር መድረስ እንዲችል አግዙን እንላለን። ሰባ አምስት ሺህ ተከታዮች ያለው ነው የእኛ እዛ ላይ ደርሰናል። ይሄ ማለት ኦልትራፎርድ ሙሉ ሰዋለን ማለት ነው። ገለጽኩት፣ አንተ አንድ ጊዜ። እሺ በጣም እናመሰግናለን አድማጮቻችን። ከዚህ የበለጠ ብዙ ተከታዮች እንዲኖሩን እንፈልጋለን። ስለዚህ አሁንም ሰብስክራይብ እያደረጋችሁ አብራቸውን ሁኑ አብሮነታቸውንም ቀጥሉ ነው የምንለው። በያላችሁበት መልካም ቀን መልካም ጊዜ እንዲሆንላችሁ እንመኛለን ኢትዮጵያ ለዘላለም ትኖር።